አራተኛ የጸሎታችንን ምላሽ ከማናገኝባቸው ምክንያቶች አንዱ የበደሉትን ይቅርታ አለመጠየቅ። ምን አለመጠየቅ አልኳችሁ? ይቅርታ አለመጠየቅ። የበደልነውን ሰው ፈልግህ አፈላልክ ያው ጌታ የተናገረውን አንብቤያለሁ። የማቴዎስ ወንጌል ምዕራፍ አምስት ቁጥር 23 ላይ የማቴዎስ ወንጌል ምዕራፍ አምስት ቁጥር 23 ላይ መባ ይዘህ ስትሄድ ወደ መሰዊያው ቦታ ብትደርስ ከዛ ትዝብ ይልህ ከወንድምህ ጋር አንዳች ነገር እንዳለ ትዝ ቢልህ መባውን ባለበት አስቀምጠውና ተመልሰህ ሂደህ ወንድምህን ይቅርታ ጠይቀህ ከዛ እንደገና ተመልሰህ መባውን አቅርብ። ሚቀድመው ያኛው ሻማ ልታቀርብ 50 ሺህ ብር ይዘህ መቶ ሺህ ብር ይዘህ የቤተ ክርስቲያን አንዳች ነገር ልታደርግ ይዘህ መተህ እዚህ ቁመህ ቀጥ ብለህ ትዝ ቢልህ ለካ ገሊትን አስቀይሚያታለሁ ተመልሼ ሄጄ ይቅርታ ልጠይቅና ብለህ ተመልሰህ እንደገና 50 ሺህ ብር አስገባ። እና አንዳንድ ነገሮች የሚቀድሙና የሚከተሉ ነገሮችን ወይም ቅደም ተከተላቸውን ማወቅ ይገባል። የበደሉትን ይቅርታ አለመጠየቅ ጸሎታችን ምላሽ እንዳያገኝ ያደርገዋል። አራተኛ አምስተኛ የበደሉንን ይቅርታ መጠየቅ ብቻ ሳይሆን ለበደሉን ሰዎች ምን አለማድረግ ምን አለማድረግ፣ ለበደሉን ሰዎች ይቅርታ አለማድረግ የጸሎታችንን ምላሽ እንዳናገኝ ይከለክላል። ይሄ ማቴዎስ ወንጌል ምዕራፍ ስድስት ላይ በግልጽ የተጻፈ አባታችን ሆይን ስንጸልይ ሁል ጊዜ የምንለው ብዬ በስፋት አንስቻለሁ። እና አንድ የሚያስፈራኝን ቃል ነግሬያችኋለሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ እናንተ የሰውን ኃጢአት ይቅር ካላላችሁ የሰማያዊ አባታችሁም እናንተን ይቅር አይላችሁም ተብሎ ተጽፏል። የጌታ ቃል ነው፣ ወንጌል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ የሚገኝ ቃል ነው። የሰውን ኃጢአት እናንተ የእኔን ኃጢአት ይቅር ካላላችሁ እኔ እናንተን ኃጢአት ይቅር ካላልኩኝ፣ በድላችሁኝ ይቅር ካላልኳችሁ፣ በድያችሁ ይቅር ካላላችሁኝ፣ እግዚአብሔር ሁላችንንም ይቅር አይለንም። ይቅር ባለመባላችን ምክንያት የጸሎታችን ምላሽ ወደኛ አይመጣም። ስለዚህ ይከለከላል። ብዙ ነገሮች ዘግተውብን ቆይተዋል። እኔ ሁልጊዜ እላለሁ የእርቅ ቀን ሁሉ ያስፈልገናል። እንደ ሀገር እንደ ሀገር እንደ ኢትዮጵያ የእርቅ ጊዜ የይቅርታ ጊዜ ይሄ ከመንግስት አይደለም የሚጠበቀው ከሃይማኖቶች ነው የሚጠበቀው። ከሃይማኖት መሪዎች፣ ከሃይማኖት አባቶች፣ ከሃይማኖት ሰዎች ከዚህ የሚጠበቅ በያንዳንዳችን የያዝናቸው በየአእምሯችን የተጠራቀሙ ነገሮች አሉ። እነዚህ ጸሎታችን፣ ምህላችን ምላሽ እንዳያገኙ አድርገው ነው። ኢትዮጵያ ውስጥ የፈሰሰ እንባ ብዙ ነው። ኢትዮጵያ ውስጥ የደረሰ ምህላ በጣም ብዙ ነው። በጣም ብዙ ነው። እኔ ሁልጊዜ በኮሮና ጊዜ እግዚአብሔር መቼም ጸሎታችንን ሰምቶ ጠብቆናል። የምታምኑ ሰዎች ካላችሁ በእውነት አስተውላችሁት ከሆነ አስታውሳለሁ። በዚያ ጊዜ ኢትዮጵያ ውስጥ 28 ሚሊየን ህዝብ ይሞታል በኮሮና ተብሎ ግምት ሲወጣ ፕሬዲክት ሲደረግ 28 ሚሊየን ህዝብ ይሞታል ነብራዚል እንደዛ ከሆኑ ነጣሊያን እንደዛ ከሆኑ ነአሜሪካ እንደዛ ከሆኑ ሌሎችም አገሮች አደጉ ሰለጠኑ የሚባሉ አገሮች እንደዚህ ከሆኑ አፍሪካ ውስጥ ከገባ በተለይም ደግሞ ኢትዮጵያ ከገባ ሀያ ስምንት ሚሊዮን ህዝብ በኮሮና ይሞታን ተብሎ ነበር ሲነገር ነበር። ከዛስ ኢትዮጵያውያን አክቲቪስቶች ምን እያሉ ይጽፉ እንደነበረ ታስታውሳላችሁ? የኢትዮጵያ መንግስት ሁለት መቶ ሺህ መቃብር ቆፍሮ ማስቀመጥ አለበት ሲል ትዝ ይላቸዋል። ኒ ያረሷው ሁለት መቶ ሺህ መቃብር ተቆፍሮ መቀመጥ አለበት ለምን? ጣሊያኖች በቀን ሺህ ምናምን ይቀብሩ ነበር። ገጥማቸው የነበረው ችግር የሰው መሞት ብቻ አይደለም፣ የህክምናው ብቻ አይደለም፣ መቃብር የመቃብር እጥረት ገጥማቸው ነበር ያልተዘጋጀ መቃብር ከየት ይምጣ እና፣ ስለዚህ ኢትዮጵያ ቢያንስ ቅድሚያ የሚሞት ሰው እንኳን ባይኖር ሁለት መቶ ሺህ አፉን የከፈተ ጉድጓድ ተቆፍሮ መቃብር መቀመጥ መዘጋጀት አለበት። ግን እግዚአብሔር የእነሱን አፍ ዘጋው። ጉድጓዱን ሳይቆፈር እኛም ጉድጓድ ሳንገባ ይሄ በምን የሆነ ይመስላችኋል? በጸሎት የሆነ ነው። በምህላ የሆነ ነው። በለቅሶ የሆነ ነው። በእንባ ማፍሰስ የሆነ ነው። ለምን ያኔ ታስታውሳላችሁ። እዚህ ቦታ አላውቅም እኔ። ያኔ ያገለግል የነበረው መካኒስታ ሚካኤል ነበር። ዝግ ነበር ቤተክርስቲያን የሰኔ ሚካኤል ቅዱስ ሚካኤል ነው፣ ንግስ ነው፣ አስታውሳለሁ። ሰው ተከልክሎ ማታ የተወሰኑ ሰዎች እየተደበቁ ገብተው ነበር። ፖሊስ በአራቱ ማዕዘን ቆመ፣ ከለከላቸው። ሰው እስከ አስፋልት እስከ አደባባይ ድረስ እያለቀሰ ታቦቱ እስኪ ገባ ድረስ አደባባይ ላይ አስፋልት ላይ ነበር ሰው። ውስጥ በአጋጣሚ ያስተማርኩት እኔ ነበርኩኝ። ታቦት ወጥቶ ዓይኔን የማሳርፍበት ሰው አልነበረም። አይኔን ማሳረፍበት ሰው ያለ ሰው አለቀሰ። እግዚአብሔር ያንን ሰማ። ያኮ የሚረሳ ጊዜ እኮ አይደለም እኮ እግዚአብሔር እንዴት ጸሎት እንደሚሰማ እንዴት ከልባችን ሲሆን እና ያኔ ብዙ ሰው በልቡ እሞታለሁ ብሎ አስቦ ስለነበረ ንስሐ የገባ ሰው በጣም ብዙ በጣም ብዙ ሰው ግን፣ ያቺ ጊዜ ያለፈችና እንደገና ወደ ኃጢያታችን ተመለሰ። እንደገና ወደ ነበርንበት